ይሄ ጉዳይ ስለከነከነኝ ድጋሜ ቪዲዮ ልሰራ ተገድጃለሁ። አንደኛ አረብ ሀገር ላይ ያለችው እህቶቼ ጥንቃቄ እንድታደርጉ ነው። በቪዲዮ ያላየሽውን ሰው እንዴት ነው ፍቅሬ ብለሽ አምነሽው ለወደፊት ትዳሪ ይሆነኛል ብለሽ የልጆች አባት ይሆነኛል ብለሽ ለረጅም ጊዜ ልትጓዥ ህይወትሽ ሙሉ ሰተሹ አብረሹ ልትጓዥ የምትፈልጊውን ሰው ለትዳር የምትፈልጊውን ሰው እንዴት ነው ቪዲዮ ኮል አንድ ቀን እንኳን ሊደውልልሽ ያልቻለው ደውልልኝ ማየት እፈልጋለሁ ያላልሹ ለምንድን ነው ነው እህታችንም ላይ ጥፋት አለ አዎ ረዳለሁ የተፈጥሮ ህግ ነው ፍቅር ነው ፍቅር እውር ያደርጋል የሚባለው ነገር ይሰራል ግን በዚህ ልክ ጭልም ሊልብን አይገባም። ሁል ጊዜ ብር ሲያስልከን፣ ሁል ጊዜ አውዲዮ እንጂ ቪዲዮ ኮል የማይደውል ከሆነ መጠራጠር አለብን፣ መንቃት አለብን። ምንድን ነው አሁን እዩ፣ ስንት ነገሮች እንደ ተበላሹ። የዚች የልጅ ህይወት ተበላሽቷል። በጣም ነው የምታሳዝነው። ልጅቷ ህይወት ይኖረኛል፣ ከአረብ ሀገር ሲመለስ ጥሩ ሰው አገኛለሁ፣ ትዳር የሚሆነኝን የልጆችን አባት የሚሆነኝን አገኛለሁ ብችል ደግሞ ክርስቲያንም ከሆነች በስጋ ደሙ ታትሜ ህይወት እንቀጥላለሁ ብላ ስንት አቅዳ ስንት አልማ ስንት ሩቅ አስባ እንደመጣች አስቡ። ስትመጣ ምንም ነገር የለም። ይሄ ያፈቀረችው ሰው የውሸት እንደነበረ አፈቅርሻለሁ የሚላት ሰው በውሸት እያታለላት እንደነበረ እሷ የምጠብቀው ሰው የሁለት ልጆች አባት እንደሆነ ባለትዳር፣ ያውን በስጋ ደግሞ የታተመ ላስታውሳችሁ፣ እንዴ ናሂ ማርያምን ነው የምላችሁ። እኔ የሆነ ችግር ይኖራል እንጂ ወይ ደግሞ ሰይጣናዊ መንፈስ ገብቶበት ሊሆን ይችላል እንጂ ናሂ ይህን አያደርግም ብዬ በሙሉ እምነት የጠበኩት ልጅ ነኝ። እንዲ ከነመምህር ግርማ ወንድሞ እግር ስር ቁጭ ብሎ ሲማራ አይቼዋለሁኝ። የምሬ ነው ምላችሁ ፋኑኤል ቤተክርስቲያን ላይ ቁጭ ብሎ ሲማራ ይቸዋለሁ። የእነሱን ትምህርት የተማረ ደግሞ ዛሬም ደግሞ ትዳሩን መልሶ እንደሚያስተካክለው ደግሞ አምናለሁ። ምክንያቱም የነዛ አባቶቻችን ልጅ ነው ይሄ ልጅ። አያችሁ እኛም ተጎርተን የሌሎችንም ህይወት እንዲመሰቃቀል አድርገን አያችሁ። አሁን የውብዬን እና የናሂን ትዳር ለማስተካከል ብዙ ርቀት ይፈጃል፣ ብዙ ጊዜ ይፈጃል ብዙ ጉልበት ይጨርሳል። ይህ ቤተሰብ ቤተሰብ ቆስሎበታል። እሱ ቆስሎበታል። ውብዬ ቆስላበታለች። እርጉዝ ሁና ይሰማት የነበረውን ነገር አስቦ ናሂም ማስረዳት ነበረበት ለውብዬ። ቀድሞ ትንሽ ጥፋት አጥፍቷል።